አይ፣ አቤት፣ እንዴት ዋልሽ? የመጣሁት አቶ ዘር ጋር ነው። እሺ፣ ቀጠሮ ነበረሽ? አይ፣ አልያዝኩም። እሺ፣ በቃ ደቡዬ ደቡዬ ላሳውቅ እባክሽን። እስከዚያው ድረስ ትንሽ አረፍ በኝ። ሰላም ወይዘሮ ሴቪ ላይ፣ እንኳን ደህና መጣሽ። መግባት ትችያለሽ። ይቅርታ ስላጉላላንሽ፣ ጓደኛችን አዲስ ስለሆነች ነው። አይቀጣብልላትም። ወይዘሮ ሴቪ ላይን ወይዘሮ ሩቻን በሌለችበት ሰዓት ማስገባት ትችላለሽ። ምን ማለት ነው? እንግዲህ ይሄ የአቶ ወዛር ትዕዛዝ ነው። ይቅርታ አድርግልኝ ወዛር፣ በዚህ ሰዓት ረበሽኩ፣ ግን ስለ ሙስጠፋ ትንሽ ተጨንቄ ነው እኮ። ለምን? ምን ተፈጠረ? መኪና ገዝተህ ስጦታ ሰጠኸው? አዎ፣ ወጣት ልጅ እኮ ነው። ደስ ይለዋል ብዬ አስቤ ነው። በእርግጠኝነትም ይወደዋል። በዛ ላይ ሁሌ ራሱን ከሶመር ጋር ያወዳደራል። በዛ ምክንያትም እየተናደድኩ ነው። ይሁል እነዚህ ነገሮች በአሁኑ ሰዓት ለእሱ የሚያስፈልጉ ነገሮች አይደሉም ወዛር። እንደዛ ደስተኛ ልታደርገው አትችልም። እሱን አውቃለሁ። ገባሽ? ግን ደግሞ በዛ ላይ እኔም እንደምቀርበው እንዲያውቅ ስለፈለግኩ ነው። እባክህን ተስፋ አትስጠው። መጠበቅ የማትችለውን ቃል ባትገባ በጣም ጥሩ ነው። ምክንያቱም ምንም ቢፈጠር በፍጹም እንዳባት ከጎኑ ልትሆንለት አትችልም። እናንተ መሃል ያለው ክፍተት መቼም ሊጠባ አይችልም። ተስፋ የሌለሽ አንቺ ነሽ ሴቪ ላይ አዎ፣ ሙስጠፋ እያመነታ ነው። እውነት ነው አውቃለሁ። ግን እሱ ማለት መልሶ እንዲወደ ማድረግ አልችልም ማለት ደግሞ አደለም። ገባሽ ከዚህ በኋላ አብሬው ብዙ ጊዜ አሳልፋለሁ። በደንብ ለማካከስም እሞክራለሁ። አባትና ልጅ እስከሆንን ድረስ መሞክሬን አላቆምም። ቁስሉ እስኪ ድንለትም ድረስ የምችለውን ነገር በሙሉ አደርጋለሁ። እንደውም አንድ ጥሩ ሀሳብ አምጥቼ ነበር ጥሩ ነው ብዬ፣ ማለት እንደ አባትና ልጅ አብረን ብዙ ጉዞ እንሄዳለን ብዬ አስቤ ነበር። ግን ግን አሁን ችግር አጋጥሞኛል። ቆይ ምን ነው? ምን ተፈጠረ? ሚኔ የሶመር የቀድሞ ፍቅረኛ